እኔ ትንሽ ይሄ ፕሮግራም ላዘጋጅ ፈልጌ ነበርና ከውጭ ሀገር ነው። አብይ ሊ ምናምን ተብዬ ማለት ነው። አሁን ስጋ ገዝቼ ከተፌ ለመስራት ጊዜው አይበቃም ማለት አይደርስልኝም። ስለዚህ በጣም ስጨናነቅ ጓደኞች ናቸው ወደዚህ የጠቆሙ ለምን አጋፊ ተጅም ብለው ወደዚህ የጠቆሙ ማለት ነው። እና የብሬ መጠን እስከ ሀያ ሺህ ብር ነው የማበለው። ሰው እንግዲህ መጠኑን አላወቁትም ግን ለአቅመ ደካሞች ነው የተባልኩት ፕሮግራሙ ማለት ነው። ብዙ ሰው የሚያበላልኝ የትኛው ነው? ከየትኛው አይነት ላሰራ ምን ምን አይነት አላችሁ? የትኛውን ባበላችሁ ማለት የትኛው ቢሰራ እና እሱን ለማማከር እና እዚህ ዋሰረች ልታመቸችን የፈልግ ነው የመጣሁት። እንዲህ ከብዙ ሰው ማለት መርጫችን የመጣሁት ይው፣ እናንተም ደግሞ አሪፍ አድርግ ብታስተናግደኝም እንደምታስተናግደኝም አልጠራጠርም። ስለመጣሽ አመሰግናለሁ። በጣም ደስ ብሎኛል። አመሰግናለሁ። ስለዚህ እኛ ጋር ያለው ነገር ያው ነገሮች አሉ። ግራ ውስጥም ከፈለጋችሁ ጥብስ አለ፣ ዱለት አለ፣ ቋንጣ ባለ ጋር ጉለት ጥብስ ነገር አለ ነገር ነገሮች ቤንቻቶች ሰራን እና አሁን አኳያ ከብር አኳያ ስለዚህ እዚህ ቤት መቶ የለም የለም አይደለ ሁሉ ነገር አለ እና እኔ አሁን እንደነገርኩ ባለቤትም የሰጠኝ ሰውም ደስ ብሎት እንዲያውቀ ስለምፈልግ ነው አንተም እንድታወራ የፈለኩት ማለት ነው። ስለዚህ የሀያ ሺህ ብር ስንት ሰው ያበላልኛል፣ ከነሆ ታስቦ ስንት ሰው ያበላልኛል የሚለውንም በዛው እዚሁ ላይ ግልጽ እንዲሆን 60 60 ሰው አይደለም ቆንጆ ነገር ይሰራል። የተማረ ሰው በአንዴ ቀጭ አረካት ስራችን ነው። በጣም ደስ ይላል። በጣም በጥሩ ነገር አሉበት ቦታ ላይ እናንተ ክብር ሰጥተው አምናችሁ ያደረጉ ላጅ ላደረጉ በጣም ደስ ብሎኛል። ትልቅ ምስጋና እኔ በኔ በኩል እሰጣለሁ። ያክበረልን ጥሩ ነገር ንስጣችሁ ስጋው። ስለዚህ እነሱም እንደዚህ ብራቸውን አምነው ልኳል በእኔ በኩል። እናንተም ደግሞ ይሄ የነፍስ ዋጋ ስለሆነ ቆንጆ አድርጋችሁ እንደምታስተናግዱኝ በጣም ብዙ ሰው መስክሮለታል። በነገራችን ላይ እንግዲህ ወንድሜ ያው እንግዲህ እኛም ስለመጣች ጥሩ ነገር እናደርጋለን። አዎ፣ እንደ ግድ ነው። በጣም በጣም እሺ። ያለው ሂደት እንግዲህ ሄደው ያው

በጥሩኔታ መስጋና እንላለን። አዎ እግዚአብሔር ያክብርልን። እኛ እና እንግዲህ በደንብ አስተናግዱን እና ስንት ኪሎ ይሁን? እንዴት ነው የሚሆነው? እንትና አይደል የሚሆነው ኪሎ ማለት አጋዎች እንግዲህ እና መሰለኝ እዛ ያሉት ሰዎች አደራ ስለሰጧችሁ ሁኔታ አምነው ስለሰጡሽ በጣም ከምንም በላይ ምስጋና እናደርጋለን። እግዚአብሔር ያክብራቸው። ለሌላ ፕሮግራም በነገራችን ላይ እንግዲህ አሁን እኔ አዲስ ፕሮግራም ጀምሬ ነው እና እንዲህ በባህል ልብስ ሰርፕራይዝ የምታደርጉ ቤተሰቦቻችሁን ፕራንክ የምታደርጉ ብዬ ሳስብ እንደዚህ ትለላኪኛለሽ ወይ ብለው አረ እኔም ደስ ይለኛል ብዬ መጣሁ። እናንተ አኩርታችሁኛል። እንግዲህ ያለውን ነገር ደግሞ እናያለን። ቆረጥ ቆረጥ አድርገው እስኪ ከሻኘሁ ከዳለሁ ከባቱ ከጭኑ

እንግዲህ እንብላው፣ እስኪ እስኪ እንብላው እ ከላይ ከላይ የኛ እንቅመሰው። እሺ እሺ። እግዚአብሔር ያክብርልኝ፣ አመሰግናለሁ። ቁጭ በል። በእነሱ ዝም እኔም ደና ዘን አልኩኝ። እሺ በል። እንግዲህ ቡራኬ እንዴት ነው? እሺ ደህና ሰነበታችሁ። እንደምናችሁ። ደህና ነሽ? ቀይ አንቺ፣ ወይ ኔ፣ ወይ እመቤት ካሳ፣ እኔ ነው የማልቀስ እኮ ካለበት እየተጠራጠርሽ ነው አንቺ። እንዴት ሰብስክራይብ፣ እንዴት ላይክ፣ ላንክ ፎሎ ዘና ወደ ስራሽ፣ እናት እንገናኛለን። መጥጠው ጎብኘት አድርጌ እመጣለሁ። ደግሞ አወዝኛት እስኪ እንግዲህ እንግዲህ ውድ ቤተሰቦች እንደምትመለከቱት ይህን ቋጥረን አዘጋጅተናል። ቤትም እዚህ ማለት ሆቴልም የጠራ ናቸው። አለ አቅማቸው ደካማ ለሆኑ ባሉበት ደል ልናደርሰው ማለት ነው። ያለውን ነገር እንግዲህ እስከ መጨረሻው ደስ ተከታተሉ፣ አብራችሁን ቆዩ ቆዩ፣ የትም እንዳትሄዱ። ቻው። ደግሞ ነፍሲ ማሪዎሽ ስለ ቅዱስ ገብርኤል

ሰላም ነው አለው። እግዚአብሔር ይመስገን ጋሽዬ። እናቴ ተሸክሜያለሁ እኮ የበሰለ እኮ በጣም ይከብዳል እናቴ። ቅንጭላቴ እስከሚዞር ነው የተሸከምኩት በጀርባ ይሻላል። ጀርባና ትከሻ ሁሉን ነገር ይችላል እኮ፣ ጭንቅላት ግን አይችልም። አባቴ ስለቅዱስ ገብርኤል ነፍሲ ማርበሉሽ። እሺ አሜን አሜን። አባቴ ትኩስ ነው። ሄሎ፣ ስለቅዱስ ገብርኤል ነፍሲ ማርበሉ። እሺ። ነፍሲ ማርበሉ የት አሉ? ደካማ ናችሁ። ገብርኤል ገብርኤል፣ በላከራማ ገብርኤል፣ አመሰግናለሁ ማርያም

በጣም ይጣፍጣል። ነፍስ ይማርልን። እንግዲህ ይሄን የሰራውን ደግሞ አብረን እናየዋለን፣ ማን እንደሰራው በጣም የሚጣፍጥ ጥብስ ነው። እስኪ እየሰራሽ ባለዚህ ባለ ጥብስ ባለ ጥብስ አንቺ ነሽ የሰራሽው? ማርያምን ኧረ ትመስያለሽ። አንቺ አንደኛ ረስአንችለሙያሽ በቁመት ደግሞ ትመልጭኛለሽ። እውነት በጣም ጎበስ ሆነሽ ቤተሰቦች፣ ብቀምሱት ጣታችሁን አብራችሁ ነው ቁርጥም የምታደርጉት አብራችሁ አጥንት ነው ብላችሁ እውነት ይጣፍጣል ለአንደኛ እየመጣችሁ ደግሞ አጋፔ እንግዲህ ጎራ እያላችሁ መቅመስ ማመን ነውና ማየት ማመን ነው እየመጣችሁ ጎራ በሉ በዚ አጋጣሚ ያን እንግዲህ የነፍስ ማር ፕሮግራም ነው እየሰራን ያለነውና በዚህ አጋጣሚ ነፍስ ማር ስምሽ ነው እ ጌጥ ነሽ አሉሽ? እናትሽ እላቸው አባትሽ ያወጡልሽ? አባት አ ጌጥ የእሳቸው ጌጥ ነሽ እናቴ። እውነት ነው ስም ሲወጣ እኮ በምክንያት ነው። ለማንኛውም ቤተሰቦች፣ ሙያዋን መታችሁ ቅመሱ። ውይ እንዴት እንደሚጣፍ ማርያምን፣ ብያችሁ አንድ ያጠለላ ልጅ ገሙ እዩ። አቀራረቡ እራሱ ይመሰክራሉ። ስማም፣ ውይ ልቅመሱ። አልጠገብኩም አንዴ ልጨምርሽ። እውነት አቀራረብሽ እራሱ እጅሽን ማርከው መድኃኒዓለም እጅሽን ከቁርጥማት ደረትሽን ከውጋት ያድነው ጥሩ ባል ይስጥሽ አሁ አሁን እንግዲህ ወደ መስተንግዶ ልንሄድ ነው አብረሽ ታስተናግጃለሽ ሸሸ ምን ትሽኮረመኝ ነው የተራቡትን አጥግብልን። አሜን። ገብርኤል ገብርኤል መላ ከራማ ገብርኤል ገብርኤል መላ ከራማ ስንተራ ፈትነ ድረስ ስንሰማ ገብርኤል

ቤተሰቦች እንዳያችሁት ነው። ለማንኛውም እንግዲህ እንግዲህ በዚህ አጋጣሚ የላክሽኝ ምህታችን ይኸው ታውቋለች። ስሟ እንዲጠቀስ አልፈለገችም። በነገራችን ላይ ብዙዎቹን ቪዲዮ ላይ አናስገባቸውም። ይኸው ሰው እሷም ደስ እንዲላት፣ እኛም ደስ እንዲለን፣ እናንተም ደግሞ ነገ የተለያየ ቦታ እንድትልኩን ነው እንጂ ይኸው። በነገራችን ላይ ቀኝ ሲሰጥ ግራ አይ ነው ወይም ግራ ሲሰጥ ቀኝ አይ ነው የሚባለውና ይሄ ግን ጥሩ ነገርም ስለሆነ ነው። አንደኛ እንደዚህ ለብሰው እየተንጎራደዱ ባህል ማስተዋውቃለ። ብዙ ነገር እንወስድበታለን። ሰው እንኳን ይሄን ጥሩ ነገርን ማይረባ ነገር እንኳን ያስተላልፋል አይደለም። ስለዚህ እኛንም ደግሞ አበረታቱን። እንደዚህ አይነት ነገር ስትሰራ ብዙ ነገሮች ይኖራሉ፣ ስድቦች፣ ምኖች፣ ትችቶች ምናምን ይኖራሉ። ጥሩ ነገሮችም አሉ፣ በርቻ፣ አይዞች አሉ። ስለዚህ ያን ሁሉ ተቋቁመን ነው እና የምንሰራው። እህታችን እንግዲህ በአግባቡ መልእክታችንን ትወተናል። ብዙ ሰዎችን ካሜራ ላይ ያላስገባናቸው ምክንያቱም ማይፈልጓሉ በግድ ንጉዋ እንልን በቃ። ዋናው ነው እኛ እህታችንም ደስ እንዲላት ነው። እናንተም ደግሞ ደስ እንዲላችሁ ነው። እንዴት ማብላት ይቻላል፣ እንዴት አንዳንድ ሰው ብዙ ነገር ኑሮት ለምሳሌ እንዴት አድርጌ የሚላል እሱንም ለማስተላለፍ ነው። ጥሩ ነገርም ስለሆነ ነው። በቀላሉ ማብላት ማጠጣት ይቻላል። በተለያየ ነገር በቀላሉ ሰው ማስደሰት ይቻላል። አጋፔ እንግዲህ መገኘው ሀያት ነው። ሀያት አደባባይ ነው። ውድ ቤተሰቦችን ወደ 49 መሄጃ ወይም ከ49 ስትመጡ ነው። ለማንኛውም ስልክ ቁጥር አለ። ከዚህ ከስር በተጻፈላችሁ ስልክ ቁጥር እናንተ መደወል ብቻ ነው የሚጠበቅባችሁ። ከየትኛውም ከውጭም ከሀገር ውስጥ ለምትመጡ ሰዎች አጋፔን ጎብኝ ጎብኘት ታድርጉት። በጣም የሚጣፍጥ ምግብ በጣም በጥሩ ሁኔታ ነው ያስተናገደን፣ እኛንም እግዚአብሔር ያክብርልን። በዚህ አጋጣሚ የት ነው አድራሻው ምናምን ለምትሉ አሁን ሀያት ነው፣ ግን እናንተ ደግሞ በምትመለከቱ ስልክ ቁጥር ደውሉ። በጥሩ መስተንግዱ ከጥሩ ፈገግታ ጋር ደስ የሚል ቆይታ ነበረን። አጋፔ ልዩ ቁርጥና ክትፎ እንደዚህ ስለተባበረ እናመሰግናለን፣ እህታችንም እናመሰግናለን። በወጣ የተካ እንግዲህ የነፍስ ማር ነው ነፍስ ማር ብለናል። እኛም እናንተም ደግሞ ለእህታችን እኔ አይደለሁም ላበላችሁ ልካ ላበላችሁ ነፍሲ ማር ያላችሁ መጻፍ ትችላላችሁ ኮሜንት ላይ እኛም ደግሞ ድካሙ አለ ምን አለ ግን እሱም ለኛም ትልቅ ነገር ስለሆነ ነው ውድ ቤተሰቦች ሰዎች ለባህላችንም ላለባበሴም ለዚህም በዚህ በተንጣለለ ከተማ ላይክ አርጉ ካሜራማንም እግዚአብሔር ያክብር አብሮኝ ነው የሚንከራተተው ምክንያቱም ከካሜራ ጀርባ የሚገጥመን ነገር ብዙ ስለሆነ እሱ ስለማይነገር ነው እና እግዚአብሔር ያክብርህ በዚህ አጋጣሚ አብሮኝ በፀሐይ እየተንከራተተ ነው እና ውድ ቤተሰቦቼ አጋቢዎች እናመሰግናለን ልዩ ቁርጥና ክትፎ ኑና፣ በላ በላ፣ ጎረድ ጎረድ፣ ዳር ጎረድ ጎረድ፣ ለብ ለብ፣ ሰብ ሰብ፣ ሳብ ሳብም አለ። ሳብ ሳብ ለጸጉር ቤት ነው አውቄ። ቻው፣ ሀገሬ ኢትዮጵያ፣ ሰላም ሁኝልኝ፣ የእኔ ውድ ሀገሬ ኢትዮጵያ። አንቺ ስትኖሪ ነው እንደዚህ ሆነ። ቻው፣ እወዳቸዋለሁ፣ አከብራቸዋለሁ። ጤና ይስጥልኝ። ቻው።